ዮርዳኖስ አባይና አንዋር ሲራጅ 1995 መጋቢት ወር ላይ ወደ ጊዮርጊስ ና ቡና ሄዱና፣ እዛ በቀለ ይኔ ኮሬንቲ አፈሩ ይቅለለው ቤቴንም ሽጬ ቢሆን አስቀራለው እነኝን አለ። አቶ ከዋቢ ሸበሌ ሆቴል ባለቤት በዕደ ማርያም ጋር እንደዚህ ውይይት አድርጎ ነበር በቀለ ይኔ ኮሬንቲና። በኋላ የመጀመሪያ ጨዋታው ዮርዳኖስ ቡና ከገባ በኋላ አንድ የተወሰነ ያልተከፈለ ብር ነበርና ከኤልፋ ጋር ነበር ጨዋታ አስራ ዘጠኝ ዘጠኝ አምስት ሀሳ ሶር እና በቀለይ እኔ ኮረንቲ ምንድን ነው መጨነቅ ሆኖ በኋላ ነው ከመግዛት ከታሽ ማሳደግ ነው ብሎ የቡና ደጋፊዎችን ትንሽ ካ ሲያረግ፣ በቀለይ ቀበል አደረግ ቡና ምንድን ነው መጨነቅ ሆኖ በኋላ ነው ኤልፋ ክልል ዜድ ቡና ካይሮ ነው ገጠበት አጋጣሚ በቀለይ እኔ በነገራችን ላይ ፋና እያለሁ ፋና እያለሁ ፕሮግራም ነበር እና አርብ አርብ እና ቦክታ ይሆን የዚህ አሁን የምናየው የልፓን ችግር በጣም ሊወርድ የነበረበት ጊዜ ማለት ነው። እና ላይቭ አስገብቼው ነበርና ነፍሱን ይማረውና እና ያው አውራል ምን መደረግ አለበት ስራ የሚለው እና መጨረሻ ላይ በመጨረሻ ቀረ የምትለው የምታስተላልፈው መልእክት ምናም ስለው አስፋው ከበደ ማታ እዛ እንድገና በሬድዮ ቀጠሮ አለ ሁ ስልኩን ዘጋሁት።

ኤልያስን የመሰለ መሰለ ሰው ከሰጡ ያው ሩሩ ብትልኝ ትግል አ 81 ወርዶ 85 ላይ ሻምፒዮን ነበረ።